እና ክቡራትና ክቡራን እንደምናላችው እንደምን አላችሁ? ዛሬ ደግሞ በማዳመጥ ችሎታ ላይ ለመነጋገር መጣሁ። ንግግር ብቻ ነው። ሰሞኑን ባቀረብኩላችሁ ቪዲዮዎች ፓብሊክ ስፒኪንግ ወይም በአደባባይ መናገር በመድረክ መናገር ከሥነ ምግባር አንፃር መናገር በአጠቃላይ የንግግርን አስፈላጊነት የሚያመለክቱ ጥቂት ነጥቦችን አንሰችላችሁ ነበር። ተናጋሪ ካለ ደግሞ አድማጭ መኖር አለበት አለ። የማድመጥ ክህሎት ደግሞ ሁለተኛው መሰረታዊ የሆነ የኮሚኒኬሽን ክህሎት ነው። ኮሚኒኬሽን ትልቅ ችግር ችግራችን እንደሆነ እናምናለን፣ እንደግል፣ እንደ ህብረተሰብ፣ እንደ ሀገር ማዳመጥ ትልቅ ችግራችን እንደሆነ ማመን ይኖርብናል ዛሬ ሁሉም ተናጋሪ ነው አድማጭ የለም ምላስ በስቷል ጆሮ ውድ ብሎ እና ስለ ማዳመጥ ብናወራ ምናል እርግጥ የምንነጋገርበት የማዳመጥ አይነት በመደበኛ መድረክ ላይ ሰዎች ሲናገሩ የማዳመጥን ነገር ነው ግን በየትኛው ሁኔታ ብናዳምጥ ምን አለበት አምናና ካቻምና የሁለቱን ዘመን ከነ ስሜም ጠፋኝ ማን እንዳሉኝ ይሆናል። ማዳመጥ ነዋ። ማን እንዳሉ ለማወቅ፣ ለዛ ለማዳመጥ ትንሽ እንድንነጋገር ፈልጊያለሁ ዛሬ። በሚቀጥለው ቪዲዮ ማዳመጥ ምንድን ነው፣ የማዳመጥ አይነቶች ምንድናቸው፣ ኤፌክቲቭ ሊስኒንግ ምን አይነት ነው የሚለውን ባጭሩ አቀርብላችኋለሁ። ለዛሬ ግን ማዳመጥ ጥቅሙ ምንድን ነው? ለምን እናዳምጣለን ሰዎች ንግግር ሲያደርጉ? ሰዎች ሀሳባቸውን ሲገልጹ በሚዲያም ይሁን በመድረክም ይሁን ሲናገሩ ማዳመጥ ለምን ያስፈልጋል? ምክንያታችን ምንድነው? አንድ አራት ወይ አምስት ጥቅሞችን ልነግራችሁ እፈልጋለሁ። የምናዳምጥበት ምክንያት የመጀመሪያው፣ የነገሩን ትክክለኛነት አኪሬት አንደርስታንዲንግ በትክክል ለማረዳት ነው። ብዙዎቻችን ሰዎች በሚናገሩበት ጊዜ በመድረክም ሆነ በሌላ አግባብ በሚናገሩበት ጊዜ ጭብጡን ለማግኘት ጥረት አናደረግም፣ ከላይ ከላይ ነው የምናዳምጠው። ስለዚህ የምናዳምጥበት የመጀመሪያው ምክንያት አኪ ሁነት አንደሳኔ ሰውየው የተናገሩ ሀሳቡ ድምፁን ብቻ አይደለም። ብዙዎቻችን ድምፅ ነው የምንሰማው፣ ንግግር ላይ ድምፁን አይደለም የሰውየውን ሀሳብ ልቡን ማይንዱን መረዳት እንድንችል የመጀመሪያው ምክንያት። ሁለተኛው የምናዳምጥበት ምክንያት የተሻለ ውሳኔ መስጠት እንድንችል ነው። በረር ዲሲዥን ዊ ኒድ ቱ ሜክ አ በረር ዲሲዥን፣ በግለውታችን የሚሆን በማህበረሰብ ፖሊሲ ላይ የሚሆን በሀገር ጉዳይ ላይ የሚሆን የተሻለ ውሳኔ ለመስጠት ተናጋሪዎችን ማዳመጥ ያስፈልጋል። ብዙዎቻችን ሳናዳምጥ በበያዝ በጥላቻ ነው ውሳኔ የምንሰጠው። አቋም ምን ይዘው እንዲያ እንዳይሆን ማዳመጥ የተሻለ ውሳኔ ለመስጠት ይረዳል። ሶስተኛው፣ ልዩነቶቹን ለማክበር እና ሰዎችንም ለማክበር ቫሊዩ ዳይቨርሲቲ ኤንድ ሪስፔክት አደርስ። በልዩነት ማህበረሰብ ውስጥ ነው የምንኖረው። በኢትዮጵያ ውስጥ ከሰማንያ በላይ የሚሆኑ ብሔር ብሔረሰቦች እንዳሉ ነው የሚታወቀው። አመለካከት በብሔር አይወሰንም፣ ግን ዞሮ ዞሮ በግሩፕ ሰዎች አቋማቸው በግሩፕም በግለሰብም ይወሰናል። ግን በዚህም ሆነ በዛ ብታስቡት ዳይቨርሲቲ አለ፣ የሐሳብ ልዩነት አለ ሰዎችና እንለያያለን። ያን ዳይቨርሲቲ ዋጋ እንድንሰጠው ማዳመጥ ያስፈልጋል። ስናዳምጣቸው ሰዎች ክብር ይሰማቸዋል። ስናዳምጣቸው አመለካከታቸው እንደተሰማ ይቆጥሩታል። ስለዚህ ኮንፍሊክትም ለመቀነስ ይረዳል ማለት ነው መደመጥ ጸጋ። ማዳመጥ ትልቅ ጸጋ መሆኑን ያህል መደመጥ ደግሞ የሚሰጠው ክብር አለ። ስለዚህ ዳይቨርስቲን ወይም ልዩነታችንን ለማክበር እንዲረዳን ማዳመጥ አለብን። ተናጋሪው የሚናገረው ወገን ላይ ጥመን ይችላል። የሚናገረው ፖሊሲ፣ የራሱን ፖሊሲ ሊሆን ይችላል። ግን ዞሮ ዞሮ ይዘቱን ጭውጡን ይዘን የራሳችን ውሳኔ መስጠት እንችላለን። ዳይቨርሲቲውን ግን መጥራት የለብንም። ማዳመጥ አለብን ማለት ነው። መጠን ማዳመጥ የለብንም ተናጋሪ ኦሮሞ ስለሆነ አማራ ስለሆነ ትግሬ ስለሆነ ወላይታ፣ ሶማሌ፣ ደቡብ ስለሆነ ሳይሆን ሀሳቡ መደብ ስላለ ማዳመጥ አለበት፣ በትኩረት ማለት ነው። አንዳንዶቻችን ላለማዳመጥ ወስነን አዳራሽ የምንገባ ሰዎች አለ። እሱ ለግል እንደግልም እንደ ማህበረሰብ እንዳገርም አይጠቅሙ። ሌላኛው ምክንያት የምናዳምጥበት ምክንያት ወይም የማዳመጥ ክህሎታችን ባላበር የሚገባ ይገባል የምንልበት ምክንያት የሰዎችን ፍላጎት ከዚህኛው ጋር ይዛመዳል። የሰዎችን ፍላጎት እና ኢንትረስት ለማወቅ የሰዎችን ፍላጎት እና ኢንትረስት የተናጋሪውን ሀሳብ እና አስተያየት ማዳመጥ በመድረክ የሚሆን በሌላ አግባብ ለብዙ ነገር ይጠቅማል። ለመግባባት ይጠቅማል። የፖሊሲ አቋም ለመያዝ ይጠቅማል። ከሰውዬው የተለየ ሀሳብ ወይም ከሰውዬ ሀሳብ ጋር ለመተባበር ይጠቅማል። ስለዚህ የሰዎችን ፍላጎትና ኢንትረስት ለማወቅ ይጠቅማል። በመጨረሻ ለራሳችን የሚጠቅማ ሰልፍ አሰስመንት ሰዎች በሚነጋገሩበት በሚናገሩበት ጊዜ መድረክ ይዘው ይሆን እንዳልኩት በሌላ አውድ በሚዲያም በየትኛውም መንገድ ሰዎች መድረክ ይዘው በሚናገሩበት ጊዜ ስናዳመጥ ራሳችንን በተናጋሪው እግር አድርገን አሰስመንት እንሰራለን ራሳችንን እንገመግምበታለን። ለራሳችን ቴስት ይሆነናል ለማንነታችን መለያ ይሆነናል ማዳመጥ ለራስም በጣም ጠቃሚ ነው ማለት ነው ክቡራትና ክቡራን ለዛሬ በዚሁ ልሰናበታችሁ ነው። በሚቀጥለው ቪዲዮ ማዳመጥ ምንድን ነው፣ ስንት አይነት ማዳመጥ አለ፣ አንድ ሰው አዳመጠ የሚባለው ምን ሲያደርግ ነው፣ ወዘት የሚሉትን ባጭሩ እየላችሁ መለስ አለሁ። ሰብስክራይብ፣ ላይክና ሼር ካደረጋችሁ ነው ታለ እንደዛም ታደረጉት በጣም አመሰግናለሁ ሰላሙኑ ብ